እናንተ በእጅጉ ይኮራል። መሬት ላይ ጠላትን መፈናፈኛ ያሳጥታችሁ፣ በየቀኑ እየከዳ በየቀኑ እያፈገፈገ በየቀኑ ቀጠናውን እየለቀቀ በስነ ልቦና ሙሉ በሙሉ እየተሸነፈ ያለበት ወቅት ላይ ነው የምንገኘው። ይህ የሆን ዘንድ የፈጣሪ ፈቃድ ከመሆኑ ባሻገር የእናንተ ጽናት የእናንተ አንድነት ከምንም በላይ ወንድማማችነትና ቅንነታችሁ ለዚህ አድርሶናል። እኛም ፈጣሪ በፈቀደልን ልክ ይህ ትግል ባለቤት እንዲኖረው ይህ ትግል ማንም አልፎ ሂያጅ እንደሚዘግነው የመንገድ ዳር እሸት ሳይሆን ባለቤትና እረኛ እንዳለው መሪ እንዳለው ትውልድ እንዳለው ትግል እንዲሆን የምንችለውን ሁሉ አድርገናል። ዋጋም ከፍለንበታል። ዛሬ እያየን ያለነው የዋጋችንም ፍሬ ነው። በእርግጥ የምንከፍለው ዋጋ በዚህ የሚቆም አይደለም። ገና ብዙ ስራ ይጠብቀናል። ገና መስዋዕትነት ይጠብቀናል። እንደምናሸንፍ ግን እርግጠኞች ነን፣ እየኮራንም ጭምር እንደ ትውልድ ብቻ ሳይሆን እንደ አካባቢ ተወላጅም ጭምር። በዚህ ዘመን በአንድ ወቅት በእና አርበኛ በላይ ዘለቀ ዘመን የነበረውን የጎጃም ኢሊት መልሰን ወልደን እኛ ምክንያቱ ነን። ይሄ ጄኔሬሽን የአማራን አንገት ቀና ያደረገበት ዘመን አማራ ጠመንጃ ለማንሳት እልፍ ዓመታት ፈጅቶበታል። በርካታ ዓመታትን አሳልፏል። በተለይ ከቅኝ ግዛት ወረራው ዘመን ጀምሮ ጸረ አማራነት አጀንዳ ሁኖ ጸረ አማራነት የፖለቲካ መስመር ሁኖ እዚህ ሀገር ላይ ህግ ኖ ህገ መንግስቱ ነው የእያንዳንዳችንን ጉሮሮ አንቆን የነበረው። ያንን ለመቀልበስ ብዙ ጣውረዶች ታይተዋል። አብዮት በሚባለው የግራ ዘመም እንቅስቃሴ ወቅት አንቱ የተባሉ የአማራ ምሁራን ጀግኖቻችን፣ ወታደራዊ ኤሊቶቻችን፣ የፖለቲካ ኤሊቶቻችን ያለቁበት የቀይ ሽብር ነጭ ሽብር ዘመን በአማራ የትውልድ ቅብብሎሽ ውስጥ ትልቅ ሽንቁር ጥሎ ያለፈበት ዘመን ትልቅ የትውልድ ክፍተት ተፈጥሮ በዚህ የትውልድ ክፍተት መካከል ቲፒኤልኤፍ ወይም ህዋት የሚባለው ሀይል በቅሎ የነበረውን የአማራ ጥላቻ ወደ ህግ ቀይሮት ያለማንም ሀይባይ ሰላሳ ዓመት ሙሉ ተደቆሰናል ሰላሳ ዓመት ሙሉ በገዛ ሀገራችን ባይተዋር ሆነናል በገዛ ሀገራችን ተሳደናል ተቅበዝባዥ ሆነናል ዛሬ እኔና እናንተ ያንን ታሪክ የሚቀለብስ ጠመንጃ አንስተናል እንኳን የዚህ ትውልድ አካል ሆናችሁ እንኳን የዚህ ትውልድ አካል ሆንኩ ብዙዎች ይህንን እድል አጠውት ብቻቸውን እየተብሰለሰሉ እያዘኑ እየተቆጩ አልፈዋል። የቅርብ ጊዜዎቹን እነ ጀነራል አሳምነውን ጨምሮ ትውልዱ በተገቢ ሁኔታ ስላልተነሳ ስራም ስላልተሰራ የሚቆጩን እንቁ መሪዎቻችንን አጠናል። ዛሬ ያ ዘመን ላይደገም አክትሟል። ዛሬ ዓለም ሁሉ እየመሰከረ ያለው በምስራቅ አፍሪካ ራሱን ፋኖ ነው ብሎ የሚጠራ የአፍሪካ ቀንድን ጂኦ ፖለቲክስ ባላንስ የሚጠብቅ ኃይል ፈጥረናል ይህ ኃይል እንዲፈጠር ዋጋ ከፍላቸዋል፣ ዋጋ ከፍለናል። ብዙ ወንድሞቻችን ህይወታቸውን ሰጠዋል። ብዙ ወንድሞቻችን ኑሯቸውን አጎሳቅለዋል፣ ቤተሰባቸውን በትነዋል፣ በትነናል። ነገር ግን ደስ እያለን የምንከፍለው መስዋዕትነት ነው። ህዝባችን ከጫፍ ጫፍ፣ ጎጃም ውስጥ ከአባይ እስከ አባይ ስትንቀሳቀሱ እናቶች ማቅ ለብሰው፣ ኮት ሱሪ ለብሰው ዋጋ ተከፍሎበት ያለ ትግል ነው። ያ ሁሉ ዋጋ የሚመነዘረው በእናንተ ጽናት፣ በእናንተ ዲስፕሊን፣ በእናንተ የዓላማ ሰውነት ብቻ ነው። ማንም ሊመጣላችሁ አይችልም። ከዚህ በኋላ በኢትዮጵያ ሰማይ ስር የሚኖር የደህንነት ጉዳይ፣ የጸጥታ ጉዳይ፣ የፖለቲካ ጉዳይ፣ የኢኮኖሚ ጉዳይ በእኛ እጅ ይወሰናል። መሪያችን ከዚህ በፊት እንደተናገረው አርበኛ ዘመነ ካሴ ማንም ወደደም ጠላም መጪው ታሪክ በእኛ እጅ ይጻፋል ብሎ ነበር። ከሁለት ዓመት ከሶስት ዓመት በፊት ምንም ሳይኖረን አንድ ክላሽ ይዘን ነው የተናገረው። ነገን እናይ ስለነበረ እየጻፍ ነው ታሪካችንን በወርቅ ቀለም በደም እየጻፍ ነው። ከ50 ከ60 ዓመት በፊት እነከሌ እንዲህ ነበሩ የሚባለው ታሪክ ልክ እናንተ አሁን እያለፋችሁበት እኔና እናንተ እያለፍንበት ያለነው ወቅት ነው። በጣም በሚገርም ሁኔታ በአንድ አመት ከስድስት ወር ውስጥ በአለም ታሪክ እንደዚህ አይነት ሸማቂ ኃይል በዚህ ደረጃ ራሱን አደራጅቶ በዚህ ደረጃ የመንግስትነት ቁመና ይዞ ያለበት የዓለም ታሪክ የለም። እርግጠኛ ሁኑ። በዚህ የትኛውም የብሔረተኝነት ትግል በሦስተኛ ሀገሮች ድጋፍ በሆነ ሸለቆ ወይም በረሃ ውስጥ የሚመሰረት የሚመራ ራሱን ቀስ እያለ የሚያሳድግ ነው። እኛ ግን አብዮቱን ከከተማ ነው የጀመርነው። አሁንም አብዮቱን ከተማ ውስጥ ሆነን ነው እየመራ ነው ያለነው። በአንድ ዓመት ከስድስት ወር ትግል ውስጥ 8 አማራ ክልል የሚባለውን ቀጠና ህዝቡና ቴሪቶሪውን ኮንትሮል ማድረግ ችለናል። በአንድ ዓመት ከስድስት ወር ጊዜ ውስጥ ዓለም አቀፍ አጀንዳ መሆን ዓለም አቀፍ አጀንዳ መሆኑ ብቻ ሳይሆን ዲፐንደብል ኃይል የትኛውም ኢትዮጵያ ውስጥ ፖለቲካ የሚሰራ ኃይል ፋኖ የሚባለው ኃይል ጋር መነጋገር መወያየት እንዳለበት እንዲያውቅ አድርገናል። ነገር ግን ሁሉም ነገር በተሰመረለት መንገድ ይሄድ ዘንድ አሁንም ዋጋ መክፈል እያስፈልገናል ከውስጥም ከውጭ። እኛ እድለኞች ነን፣ ህዝብ መሀል ነው ያለነው። ህዝባችን በአማራነቱ የማይደራደር ሆኗል። በእኛም ስራ የአማራ ብሔርተኝነትን የትውልዱ ርዮት እንዲሆን አድርገናል። ትውልዱ ትጥቅ እንዲያነሳ ጠመንጃ እንዲያነሳ ጠመንጃ ማንሳት ብቻ ሳይሆን አንስቶ መዋጋት እንደሚቻል አፍሪካ ውስጥ አሉ ከሚባሉት የመከላከያ ኃይሎች መካከል አንዱ የሆነውን በዓለም ላይ የመጨረሻ የተባለውን የሚሊተሪ ቴክኖሎጂ ድሮን የታጠቀን ሰራዊት ፊት ለፊት ገጥሞ ማሸነፍ፣ መማረክ፣ ማንበርከክ እንደሚቻል አሳይተናል። ከዚህ በኋላ ወደኋላ የሚባል ነገር ባይኖርም እያንዳንዷ ቀን እያንዳንዷ ቀን መሽታ በነጋሽ ቁጥር ግን የምታስከፍለን ዋጋ እንዳትኖር ትግሉን በፍጥነት በሰዓቱ በትክክለኛው ጊዜ መቋጨት ያስፈልገናል። ያ ይሆን ዘንድ ድርጅት የሚባለው ነገር የእናንተ ውጤት ነው፣ የማንም አይደለም። በተለይ ደግሞ የአባይ ሸለቆ ብርጌድ ትልቅ ኃላፊነት ይጠበቅበታል። እንደ ስማችሁ፣ እንደ ታሪካችሁ፣ እንደምንኮራባችሁ ሆናችሁ ስላገኘዋችሁ ከልቤ በጅጉ ኮርቻለሁ፣ ተደስቻለሁ ከዚህ በላይ ግን ኃላፊነት ይጠበቅብናል። በየትኛውም ቀጠና የአባይ ሸለቆ ብርጌድ እንደ አሪያ የመጀመሪያው ብርጌድ ነው። በነገራችን ላይ እንደ አሪያ ከመቆጠሩ ባሻገር በገጠመው የውስጥ ፈተና ከፍተኛ ዋጋ የከፈሉ መሪዎች ገና በለጋነት እድሜያቸው ትልቅ ኃላፊነት አሸክመናቸው ይሄን ምርጌድ እዚህ ደረጃ ያደረሳችሁ ወንድሞቼ፣ አሁንም ቀጣይ ሌላ ኃላፊነት ይጠብቀናል። ይህ ጦር እዚህ እነብሴ ውስጥ ወይም እዚህ ጎንቻ ድንበር ውስጥ ብቻ ታግሎ የሚቀር ጦር አይደለም ድንበር ተሻግሮ የአራት ኪሎን መንበር በመሰረቱ አራት ኪሎ የቀበሌዎች ስብስብ ውጤት ነው። ሌላ ምንም ታምር የለው። አራት ኪሎ ማለት በሪሶርስ እና በሰው ኃይል ላይ ማዘዝ ነው። በሪሶርስ ላይ ማዘዝ ማለት በህዝብን ማስተዳደር ነው። ሌላ ታምር፣ ሌላ ቋንቋ የለውም። የዚህ ድምር ውጤት ነው እኛን ወደ መንግስትነት የሚቀይረን። በዛ ልክ ግብዞችም አደለም ከዚህ በኋላ የአማራ ኃይሎች አሁን ባለው ኢትዮጵያ፣ በኮንቴምፖራሪ ኢትዮጵያ ፖለቲካ አሰላለፍ ውስጥ አማራ ብቻውን የኢትዮጵያ ሀገረ መንግስት መስራች ገዥ መሆን የሚችልበት እድል የለም የተዘጋ ነው። ከሌሎች የፖለቲካ ኃይሎች ጋር ተባብረን መንግስት እንሆናለን በልካችን። ያ ሲባል ኢህአዴግ ሰፍሮ በሰጠው የአማራ ክልል ውስጥ ማለት አይደለም። አማራ ባለበት የትኛውም ማዕዘን፣ በወለጋ በመተከል በሌላውም ቀጠና ያለው አማራ ራሱን በራሱ እንዲያስተዳድር ፖለቲካዊ ውክልና እንዲኖረው፣ የጸጥታ ውክልና እንዲኖረው፣ እንደ ህዝብ እንዲኖር፣ ቋንቋውን ባህሉን መብቱን እንዲያዳብር የሚያደርግ መደላድል መፍጠር ግዴታችን ነው። እያንዳንዱ የምትተኩሱት ጥይት የምትከፍሉት የደም ዋጋ የሚጠናቀቀው የራሳችንን ከሌላው ህዝብ ጋር የሚያስማማንን ኢትዮጵያን የሚያጸናትን አማራን የሚያስከብረውን ህገ መንግስት ስንጽፈው ነው። ያንን ህገ መንግስት የመጻፍ ሂደት ፕሮሰስ እየተጓዝን ያለ ነው። አባይ ሸለቆ ብርጌድ ብቻ ግን በርካታ ማስተርስ ዲግሪ ያላቸው ልጆች አሉ። እዚህ ብርጌድ ብቻ አይደለም እንደ አማራ ፋኖ ነው። ስለዚህ ይሄ ትውልድ ከተለያየ ፕሮፌሽን የተነሳ በመንግስት ሰራተኝነት በሐኪምነት፣ በሕግ ባለሙያነት፣ በተለያየ ዘርፍ ስራ የሰራ አቅም ያለው መንግስት መሆን የሚችል ኃይል በንጽጽር እንኳን ብታዩት፣ ከፊታችሁ የሚቆም አንድም የወረዳ ካድሬ፣ የዞን ካድሬ የለም። በፖለቲካ ንቃት፣ በኮሚትመንት በየትኛውም መመዘኛ ራሳችንን ለትልቅ ዓላማ እንድናጭ አደራ ማለት ፈልጋለሁ። አምራሮቻችሁ ጋር በጣም በጥልቀት ጓዳዊነት በተሞላበት መንገድ ውይይት ተደርጓል። በግለሰብ ደረጃም ጭምር ችግሮች እየተነሱ ሂስ ግለይስ በሚመስል መንገድ ትችቶችን አንስተን ውይይት አድርገን እንደ ድርጅት ያለብንን የቤት ስራ ወስደናል። እነኚህ ተመራቂዎች ያው እድለኞች ናቸው። ብዙዎቻችሁ በብዙ መከራ ነው እዚህ የደረሳችሁት። እነሱ ቢያንስ የሚፈልጉትን የመሳሪያ አይነት እያዩ ውጊያም ጭምር እያዩ ነው የተመረቁት እነኚህ ልጆች። አብቅታችሁ እንዳልኳችሁ የሚጠብቅባችሁ ተልእኮ ግዙፍ ነው። ወደ ምስራቅ፣ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ፣ ወደ የትኛውም አቅጣጫ ሚሽን ሊኖር ይችላል። ለዛ ራሳችን ማዘጋጀት አለብን። ለዛ ኃይላችን መገንባት አለብን። ምንም እንድናደርግ የሚያደርገን ግን ማንኛውንም ዋጋ ከፍለን ለእናንተ የሚያስፈልጋችሁን ነገር እንድናደርግ የሚያስገድደን የእናንተ ጀግንነትና ባህሪ ነው። ስለዚህ በዛ ጽናታችሁ ቀጥሎ፣ የጎደለው ነገር ይሞላል። መጪ ጊዜ በጣም የተሻለ ነው። በጣም የተሻለ በእርግጠኝነት የምነግራችሁ ሳይንቲፊካል በሆነ መመዘኛ ካየ ነው። ጠላት በእጅጉ እያሽቆለቆለ የወገን ኃይል በእጅጉ እየዳበረ ያለበት ወቅት ነው የሚገኘው። ዛሬ ድሽቃ ብርቃችን አይደለም፣ በየብርጌዱ በርካታ ድሽቃዎች አሉ። ዛሬ ብሬን ስናይፐር ብርቃችን አይደለም፣ እንሰራበታለን ገና የቡድን መሳሪያ ጥያቄ በማይሆን በደረጃ ድረስ መልስ ይኖራችኋል፣ በእርግጠኝነት እነግራችሁ። ይሄ ሁሉ እንዲሆን ግን እንደከዚህ በፊቱ በወንድማማችነት በጽናት ችግሮችን ተቋቁማችሁ እርስ በርስ ተራርማችሁ እንድትቀጥሉ ያስፈልጋል። በተረፈ እጅግ በጣም ደስ ብሎኛል። እጅግ በጣም ወዳችኋለሁ። አመሰግናለሁ።